ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ፣ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያለን የጥቅምት አምስት ቀን 2018 ዓመተ ምህረት የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። እያለን የሰዓቱን ዜናዎች ርዕሶቹን እናስደምጣችኋለን። ትናንት ጎንደር ላይ የተፈጸመው ሰላምና አንድነት ለአማራ ህዝብ የሉና ትግል የሚኖረው ሁለንተናዊ ትርጉም ከፍ ያለመሆኑ ይታወቃል። በእኛ አንድ አለመሆን የአማራን ህዝብ ብዙ ዋጋ አስከፍለነዋል ሲል የሚናገረው የፋኖ መሪው በፋኖ ትግል ታሪክ በአይነቱ ልዩ የሆነ የሰላም ስምምነት ነው በማለትም አክሏል። ለመሆኑ ከሌሎቹ ጊዜያት የአሁኑ የተለየ የሆነው በምን መንገድ ነው? የፋኖ መሪዎቹን አስገድደው ወደ ሰላም ያመጧቸው የፋኖ ታጋ ሰዎችስ ለዚህ ውሳኔ እንዴት ሊደርሱ ቻሉ? ዜናችን በዝርዝር የሚያስደምጣችሁ መረጃ ነው። ሽመልስ አብዲሳ ትልቅ ውለታ ውለውልናል። እሳቸው ባይነግሩ ኑሮ ሚልሻው ሁሉ ያልቅ ነበር ይላል ፋኖን የተቀላቀለው ሚልሻ አዛዡ። አቶ ሽመልስ ምን አይነት ውለታ ውለውላቸው ነው በዚህ ደረጃ የተመሰገኑት? ከሸዋ ቀጠና ያገኘነውን ይህን መረጃ በዝርዝር አሰናድተነዋል። ተሰሙታላቸው። ቤተ መቅደስ እንደ ገባ ውሻ በብልጽግናው ላይ ሁሉም የተባበረ ክንዱን ማንሳት ጀምረዋል የኮሪደር ልማቱ ማለት በሚሊየን አስከሬኖች የተሸፈነ የተዋበ የመቃብር ሐውልት ነው ሲሉ ተቃዋሚው ፖለቲከኛ ከአዲስ አበባ ሁነው ተናግረዋል ከአምስት ትሪሊየን ብር በላይ ብድር የወሰዱት የብልጽግናው ሊቀመንበር በየአቅጣጫው የሚሰነዘርባቸው ወቀሳ የበረታ ሲሆን በዓለም አደባባይም የለመዱትን የውርደት ካባ ደርበው መጥተዋል ዝርዝሩን እናስደምጣችኋለን መቀሌ በሶስት አቅጣጫ ተከባለች መቀሌን በሶስት አቅጣጫ የከበባት ጦር ደግሞ ጥያቄውን ካላስመለሰ ወደ ካምፑ የሚገባ አይመስልም። በሰዓቱ የምናስደምጣችሁ የመረጃ የመቀሌን አሁናዊ ሁኔታ በዝርዝር የሚገልጽ ነው። ሰዓቱ ሲደርስ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ቴሌቭዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። አንድ ባለመሆናችን አማራን ስናደማው ቆይተናል። አርበኛ ኪሩቤል የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ እና የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀዝ በመሪዎች መካከል አንድነት ሳይፈጠር መቆየቱ የአማራን ህዝብ ከፍተኛ ዋጋ እንዳስከፈለው የአፋድ ጎንደር ጠቅላይ ግዛት እዝ ዋና ቃል አቀባይ አርበኛ ኪሩቤል ተናገረም። አርበኛ ኪሩቤል ጎበየ ትናንት የተፈጠረውን የሰላም ስምምነትና አንድነት አስመልክቶ በሰጠው አስተያየት በእኛ አንድ አለመሆን የአማራን ህዝብ ስናደማው ቆይተናል። አማራንም አሸናፊ ማድረግ የሚያስችል የሚችሉ ድሎችን አባክነናቸዋል ብለዋል። እስካሁን ከተደረጉ የድርጅት ምስረታም ሆነ ሌሎች ግንኙነቶች ሁሉ የአሁኑ የተለየ መሆኑን የገለጸው አርበኛ ኪሩቤል ጎቤ እስካሁን የምናደርጋቸውን ስምምነቶችንም ሆነ የድርጅት ምስረታዎች በስልክ ኮንፈረንስ ነበር የምናካሂደው። የዛሬውን ግን ለየት የሚያደርገው ከሁለታችን እዞች ከሀያ በላይ አመራሮች ረጅም ርቀት ተጉዘን በአካል ተገናኝተን ያደረግነው ስምምነት ስለሆነ በአይነቱ የተለየ ያደርገዋል ሲል ተናግሯል። የአማራን ህዝብ ትግል የሚመሩ ብዙ የአማራ ልጆችን ያጣንባቸው አጋጣሚዎች ብዙ ናቸው ሲል ተቸግረው የአፋር ጎንደር ጠቅላይ ግዛት እዝ ቃል አቀባይ ችግሮቹን ለማስተካከል ብዙ ጥረቶች ሲካሄዱ ቆይተዋል። በተፈጠሩ ችግሮች ምክንያት አመራሮችንና ታጋዮችን ያጣነባቸውን አጋጣሚዎች እናስታውላለን እነዚህ ችግሮች ደግሞ ትግሉን በእጅጉ ወደኋላ ላይ ይጎተቱ ነበሩ። እነዚህን ችግሮች ለመቅረፍ የተደረጉ በርካታ ጥረቶች ሲከሽፉ ቆይተው ነበር። ዛሬ እግዚአብሔር ይመስገን፣ ያን ሁሉ አልፈን በአካል ተገናኝተንና ድጋሚ ግጭት እንዳይፈጠር በሚያስችል መልኩ ተግባብተናል በማለት የአማራ ፋኖ የአንድነት ጉዞ የገጠመውን ሳንካና ያደረሰውን ጠባሳ ተናግሯል። አርበኛ ኪሩቤል ለዚህ ስኬታማ ግንኙነት ቀዳሚውን ድርሻ የወሰዱት የሁለቱም እዞች ግዙፎቹ በጌምድርና ቋራ ኦሜድላ ክፍለ ጦር ሰራዊት መሆናቸውን ገልጾ የሁለቱ ክፍለ ጦር ሰራዊት መጀመሪያ ተገናኝተው ከተወያዩ በኋላ መሪዎችን ጠርተው በማገናኘት ከዚህ በኋላ መገዳደል በቃን፣ መሪዎቻችን፣ አንድ መሆን ካለባችሁ አንድ ሁኑ፣ ካልፈለጋችሁ ግን ሌላ መሪዎችን እንመርጣለን እንጂ ከዚህ በኋላ እርስ በርስ እየተገዳደልን መቀጠል አንፈልግም በማለት መሪዎቹን አስገድደው ወደ አንድነት ስላመጡ ለአማራ ሕዝብ ትልቅ ውለታ ሰርተዋል ሲል ለቋራ ኦሜርላና ለበጌምድር ክፍለ ጦር ሰራዊት አባላት በአደባባይ ምስጋና ችሯቸዋል። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ እዝ ዋና ቃል አቀባይ አርበኛ ዮሐንስ ንጉሱ በበኩሉ የሁለቱ እዝ ስምምነትና እርቅ ሙሉ እርቅ ነው የተፈጸመው። እስካሁን የመጣንበት መንገድ ትክክል እንዳልሆነ በመረዳት ግጭት ዳግም እንዳይቀሰቀስ አድርገን መተማመን የፈጠረ ስምምነት ነው ያደረግነው ሲል ተናግሯል። ፋኖ ዮሐንስ ንጉሱ አክሎም እስካሁን በተፈጠረው ችግር ህዝባችንን አሳዝነነዋል። ከዚህ በኋላ ግን ይህ ችግር እንዳይፈጠር በሁለታችንም በኩል የጋራ መግባባት ነው የደረስነው። በቀጣይም በሌሎች የአማራ ግዛቶች የሚገኝ ወንድሞቻችን ጋር ወጥ የሆነ የጋራ አታጋይ ድርጅት ይዘን እንመጣለን በማለት የአማራ ህዝብ የሉና ትግል ትክክለኛ ቅርጽ እየያዘ መምጣቱን ገልጿል። ኮሪደር ልማት ማለት የሚያምር የመቃብር ሐውልት ነው። ፖለቲከኛው የብልጽግና አገዛዝ በስኬት የሚናገርለትና በኋላም በርካታ ውግዘት ያስከተለበት የኮሪደር ልማት ለኢትዮጵያ ህዝብ የሚያምር መቃብር ማለት ነው ሲሉ ፖለቲከኛው አበባ ካሉ ተናገሩ። የቀድሞው የኢዜማ ዋና ጸሐፊ የነበሩትና በኋላም ኢዜማ በፕሮፌሰር ብርሃኑ ነጋ የተመራ የትም አይደርስም፣ ለኢትዮጵያ ህዝብ እልቂት ተባባሪ እንዲሆን ተደርጓል በማለት ፓርቲውን የለቀቁት አቶ አበባ ካሉ ከአንከር ሚዲያ ጋር ባደረጉ ቃለ ምልልስ ብልጽግና ደሴት ሰዎች የሚሉትንና ህዝቡ የሚኖረውን ከህዝቡ ጋር ገፈት ቀማሽ ሆነን እየኖር ነው ነው እነሱ በቪያይት ስለ ተጓዙ ወቅቱ ተመችቷቸው በደንብ ስለነገዱ ፍርፋሪ የሚወረውርላቸው ሰዎች ከህዝቡ በተቃራኒ የሆኑ መረጃዎችን በማሰራጨት ሊጠመዱ ይችላሉ በተጨባጭ ግን ህዝቡ እየተጎነጨ ያለው ኑሮ እየሞተ ያለውን ሞት መገዳደል የበዛበት ሀገር ዜጎች ታፍነው ሚሊዮን ብር የሚጠየቁበት ከፍለው እንኳን እንዲድኑ የማይደረግበት ሰውን መግደል እጅግ ቀላል በሆነበት ምድር ላይ ነው እየኖር ያለነው ሲሉ የብልጽግናውን አገዛዝ በኢትዮጵያ ህዝብ ላይ የፈጠረውን ሁሉን አቀፍ ቀውስ ገልጸውታል። በዓለም አቀፍ ደረጃ ከፍተኛ የዕዳ ጫና ካለባቸው ደሃ ሀገራት መካከል ቀዳሚዋ ኢትዮጵያ እንድትሆን ያደረገው የብልጽግናው አገዛዝ በተበደረው አምስት ነጥብ አንድ ትሪሊዮን ብር የገነባው ብልጭልጭ ፕሮጀክት ላይ ገንዘቡን በመዋሉ የኢትዮጵያን ህዝብ መከራ እንዳበዛው በተደጋጋሚ በባለሙያዎች ተገልጿል። ብልጽግና ከተበደረው አምስት ነጥብ አንድ ትሪሊዮን ብር ውስጥ አንድ ነጥብ ስድስት ትሪሊዮኑ ብር ይዋል ለቤተ መንግስት ግንባታ ሲሆን ከአንድ ትሪሊዮን በላይ የሚሆነውን ደግሞ ለኮሪደር ልማት እንደዋለው ይታወቃል። በዚህ የብልጽግናው አገዛዝ ገንዘብ አባካኝነት ባገኙት አጋጣሚ ሁሉ ፊት ለፊት የሚናገሩት አቶ አበባ ካሉ ንግግራቸውን ሲቀጥሉም እንዲህ አይነት ሁኔታ ውስጥ እየኖርን ይህን ስርዓት ብናማርር ልንኮነን አይገባንም። ምናልባት ኢትዮጵያ ውስጥ እየኖሩ እንኳን መጽደቅ በነጻነትም ኮነኔ መቀበል አይቻልም። ይህን ስል በነፍሴም በስጋይም ተወራርጄ ነው። በተጨባጭ ያለው የአገሪቱ ሁኔታ እጅግ ሰቅጣጭ ነው። አድገናል የሚባለው ነገር ኮሪደር ልማት ጋር ተያይዞ ዛፎች ተተክለዋል፣ ብልጭልጭ ነገሮች ተሰርተዋል። ይህ ግን በጣም የሚያምር የመቃብር ሐውልት ነው ሲሉ እውነታውን አጋልጠዋል። ኮሪደር ልማት በአስከሬኖች የተደበቀ ውበት ነው ሲሉ የተናገሩት አቶ አበባ አካሉ የኮሪደር ልማቱ ሲያዩት ሊያምር ይችላል። ነገር ግን በዚህ የብልጭልጭ ውበት ውስጥ የሚኖረው ህዝብ ምን ይመስላል ተብሎ ሊጠየቅ ይገባል። የህዝቡ ኑሮ የተስተካከለ ቢሆንና ህዝቡ ባይጎሳቆል የከተማን መዋብና አበባን የሚጠላ የለም እኮ እኛ እያለን ያለ የኮሪደር ልማቱ የህዝብን ህይወት ያከፋ ነው፣ በአስከሬን የተሸፈነ መብራት ነው እያልን ነው ያለ ነው ብለዋል። የኮሪደር ልማት የህዝብን ፍላጎትና ዘላቂ አገራዊ ራይን ያላገናዘበ በመሆኑ በርካታ ምሁራንና ተንታኞች አስቀድመው ትችታቸውን ቢያቀርቡም የብልጽግና አገዛዝ በአቋሙ ጸንቶ በመቶ ሺዎች የሚቆጠሩ የከተማዋን ነዋሪዎች አፈናቅሏል። የኮሪደር ልማትን ገንብቶ ነበር። ሆኖም ከሰብአዊ መብትና ከልማት ጋር በተገናኘ ጠንካራ ትችት ከአሜሪካ መንግስት ሲቀርብበት በቃ ከዚህ በኋላ ኮሪደር ልማት አልገነባም ብሎ በይፋ ማቋረጡን ሰሞኑን አሳውቋል። እነሱ በገንዘብ እየደለሉን እንደሆነ ሲነግሩን አማራነታችን መርጠናል። የሚልሻ አመራሩ በሸዋ ጠቅላይ ግዛት ህዝብ በርካታ ያገዛዙ የሚልሻ አባላት ፋኖን መቀላቀላቸውን ቀጥለዋል። ከሰሞኑ ያገዛዙን ካምፕ እያመናመኑ ወደ ፋኖ ካምፕ በጅምላ እየገቡ ያሉት የሚልሻ አባላቱ በትናንትናው እለትም የአካባቢው ሚልሻ ዋና አዛዥ የአማራ ፋኖ ዝባው ድርጅት ሸዋ ጠቅላይ ግዛት ህዝብ የማመድ ቢሆነኝን ኮር ተቀላቅሏል። ከአገዛዙ በመክዳት ሸዋ ጠቅላይ ግዛት ህዝን የተቀላቀለው የባዲኑ ከፍተኛ የሚልሻ አመራር በደጃዝማች ተሰማ እርገጤ ክፍለ ከጦር አንዲት ግራር ሻለቃ ደማቅ አቀባበል እንደተደረገለት ተገልጿል። ፋኖን የተቀላቀለው የሚልሻ አዛዡ ስለነበረበት ሁኔታ ሲገልጽም እስካሁን ካገዛዙ ጋር ተሰልፈን የጠላት መጠቀሚያ ሆነን ብንቆይም አሁን የበደልነውን ከሕዝብ ይቅርታ ጠይቀን ለመካስ ዝግጁ ነን ብሏል። የሚልሻ አዛዡ አክሎ እስካሁን በመሬት ጥቅማ ጥቅምና በደሞዝ ህዝባችን ስንወጋ ብንቆይም፣ አሁን ግን ጠላቶቻችን በግልጽ በአደባባይ መሳቂያና መሳለቂያ ሲያደርጉን ስላየን እውነተኛ ትግል ወደሚያደርጉት ወንድሞቻችን መጥተናል ሲል

በተለይም ከሰሞኑ የኦህዲድ ብልጽግና ቁልፍ ሰው አቶ ሽመልስ አብዲሳ የተናገሩትን ያስታወሰው የሚልሻ አዛዡ በሚልሻና በፋኖ ጉዳይ እየተደረገ ያለው ጦርነት የእርስ በርስ ዘርፍጅት መሆኑን እንድንገነዘብ ረድቶናል። እኔን ጨምሮ በርካታ ወንድሞቼ ወደ ፋኖ እንድንቀላቀል በቂ ምክንያት ሆኖናል። እኔ ብቻ ሳልሆን ስመራው የነበረው ሰራዊትም የመንግስት ሴራ ገብቶት ቀድሞ ወጥቷል በማለት ገልጿል። የኦሮሚያ ክልል ርዕሰ መስተዳደር የብልጽግና መንግስት ቁልፍ ሰው አቶ ሽመልስ አብዲሳ ሰሞኑን በአንድ መድረክ ተገኝተው ባደረጉት ንግግር አማራውን እርስ በርስ እያጫረስነው ነው ማለታቸው ይታወሳል። አቶ ሽመልስ ከኦነግ ሸኔ ጋር አስገዳጅ ድርድር እንዲደረግ በተናገሩበት መድረክ ደግሞ ለመቶ ዓመት ታግለን ያገኘነውን ስልጣን አማራ ተደራጅቶ ሊነጥቀን እየመጣ ስለሆነ አማራን ማሸነፍ የምንችለው ተደራጅተን በመታገልና ራሱን አማራውንም እርስ በርሱ በማዋጋት ነው ሲሉ መናገራቸው አይዘነጋም። ይህን የአቶ ሽመልስ ንግግር ተከትሎ በአማራ ክልል በብልጽግናው መንግስት ጥቅማጥቅም ተደልለው ፋኖን እየወጉ የነበሩ የሚልሽ አባላትን ቁጭት የፈጠረ ሲሆን ዛሬ አፋድ ሸዋ ጠቅላይ ግዛት እዝን የተቀላቀለው የሚልሽ አዛዡም አቶ ሽመልስ ይህን በማለቱ መልካም ውለታ ውሎልናል። ብዙዎቻችን የሚልሽ አባላት መረጃው ስለሌለን በጥቅማጥቅምና በፖለቲካ ፕሮፓጋንዳ ተታለን እርስ በርሳችን ስንጫረስ ቆይተናል። አሁን ብዙ የሚልሻ አባል መንቃት የቻለው በአቶ ሽመልስ ንግግር ነው ብሏል። የሚልሻ አዛዡ ይቀጥላል። የብልጽግናው መንግስት በገንዘቡ እኛን ለማጫረስ እንደሚሰራ ስንሰማ እኛም ከምንም በላይ አማራነት ዋጋ እንዳለው ተረድተናል። ለዚህ ነው የነበርንበትን ግዳጅ ትተን ሙሉ ትጥቃችንን ይዘን ፋኖን እንድንቀላቀል ይወደድ ነው ማለቱን የማመድ ቢሆነ የኮር ሚዲያና ኮሚኒኬሽን ክፍል ባደረሰን መረጃ አስታውቋል። የአማራ ፋኖች ዋ ጠቅላይ ግዛት ህዝ ማመድ ቢሆነ የኮር ደጃዝማች ተሰማ ገጤ ክፍለ ጦር አመራሮች በበኩላቸው ሰሞኑን በተ ከታታይ በርካታ የሚልሻና የአድማ ብተና አባላት የሸዋ ጠቅላይ ግዛት እዝን መቀላቀላቸውን ገልጸው አሁንም በየወረዳው በመንግስት መዋቅር ውስጥ ለሚገኙ የሚልሻ አባላት፣ የፖሊስ አባላት እንዲሁም የአድማ ብተና አባላት የስርዓቱን አስከፊነት አውቀው የአማራ ፋኑን ትግል እንዲቀላቀሉና ከህዝባችን ጎን በመቆም የአማራን ህዝብ የተራዘመ ዘር ማጥፋት በጋራ እንድንመክት ሲሉ ጥሪ አስተላልፈዋል። መቀሌ በሶስት አቅጣጫ መንገዶች ተዘጉ። በትግራይ ክልል የተነሳው የታጣቂዎች አመጽ ተጠናክሮ የቀጠለ ሲሆን ዛሬም ወደ መቀሌ የሚወስዱ ሶስት መንገዶች መዘጋታቸው ታውቋል። መንገዶቹ የተዘጉት ደግሞ ከመቀሌ በቅርብ ርቀት በሚገኙ ከተሞች ጭምር መሆኑ የታጣቂዎችን አመጽ እየተባባሰ መሆኑን ያሳያል ሲሉ የመቀሌ ነዋሪዎች ተናግረዋል። የህወሓት ታጣቂዎች ያነሱት የጥቅማ ጥቅምና ደሞዝ ጥያቄ ምላሽ አለማግኘቱን ተከትሎ የተነሳው የታጣቂዎች አመፅ መልኩን እየቀየረና አድማሱን እያሰፋ የተነፋ ሲሆን ከዚህ የታጣቂዎች አመጽ ጀርባ የጄኔራል ታደሰ ወረዳ አስተዳደር ላይ የተሰራ ሸፍጥ ሳይሆን እንደማይቀር የሴራ ትንታኔ ባለሙያዎች ይናገራሉ። ታጣቂዎቹ ባሳለፍነው ቅዳሜ አዲ ጉዶም በተባለ ቦታ ላይ መንገድ በመዝጋት የጀመሩትን አመፅ መቀሌ ካደረሱት በኋላ የርዕሰ መስተዳደሩን ጽሕፈት ቤትና አሉላ አባነጋ አውሮፕላን ማረፊያንም አዳርሰው ወደ ሓውዜን አዲግራትና፣ እንዳስላሴ ስላሴ ሽሬ ድረስ እንዲዘረጋ አድርገውታል። እንደ ቲክቫህ ኢትዮጵያ ዘገባ የህወሀት ታጣቂዎች መንገድ መዝጋት ዛሬም ቀጥሎ ከመቀሌ ከተማ በ2ና 35 ኪሎ ሜትር ርቀቶች ሳይቀር መንገዶች መዘጋታቸውን ገልጿል። ሚዲያው በታጣቂዎቹ አመፅ ዙሪያ ለንባብ ባበቃ ሪፖርቱ የተዘጉት መንገዶች በትግራይ ምስራቃዊ ዞን ከመቀሌ በ35 ኪሎ ሜትር ርቀት በምትገኘው የአጉላ ከተማ እንዲሁም ከመቀሌ 100 ኪሎ ሜትር አካባቢ በምትርቀው የመኒ ከተማ ነው በማለት ዘግቧል። መንገድ መዘጋቱ ወደ እንዳ ስላሴ ሽሬ ከተማ የሚወስደው መንገድም ከመቀሌ 20 ኪሎ ሜትር ርቀት በሚገኘው እንዳ አባጉና ከተማ ላይ መዘጋቱ የታወቀ ሲሆን፣ ይህም መቀሌ ከተማን የታጣቂዎች አመፅ እንደ ከበባት አመላካች ነው ተብሏል። አመፅ ያነሱት የዋት ታጣቂዎች ከትናንት በስቲያ በ32018 ዓ ም ከመቀሌ ከተማ ወደ አሉል አባነጋ አውሮፕላን ማረፊያ የሚወስደውን ዋና መንገድ ዘግተው መዋላቸው ይታወሳል። ታጣቂዎቹን ለማነጋገር ፈቃደኛ አለመሆኑን ገልጾ የነበረው ሕወሓት የአውሮፕላን ማረፊያው መንገድ መዘጋቱን ተከትሎ ምሽት ላይ በኦሮሞ ብልጽግና ለትግራይ ክልል አስተዳዳሪ ተደርገው የተሾሙት ጄኔራል ታደሰ ወረደ የታጣቂዎቹን ተወካዮች ጠርተው ማነጋገራቸው አይዘነጋም። በሕወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ትእዛዝ የታጣቂዎቹን ተወካዮች ያነጋገሯቸው ጄኔራል ታደሰ ወረደ ያነሳችው ጥያቄ ትክክል መሆኑን የትግራይ መንግስት ያምናል። ነገር ግን በአንድ ጊዜ ምላሽ መስጠት ስለማይቻል ደረጃ በደረጃ ምላሽ ይሰጣችኋል። አሁን እናንተ ሙሉ ትኩረታችሁን ለትግራይ ህልውናና ግዛታዊ አንድነት መከበር ላይ ብቻ አድርጉ ሲሉ ምላሽ እንደሰጧቸው የህወሀት ደጋፊ ሚዲያዎች ዘግበው ነበር። ጄኔራሉ ይህን ይበሉ እንጂ የህወሀት ታጣቂዎች ማመጻቸውን ህወሀትም የቀደመ አቋሙን አልቀየሩም። በዚህ የተነሳም ከ2013 እና 2014 ዓ ም ጀምሮ ደሞዝ አልተከፈለንም ያሉ የታጣቂው ቡድን አባላት ዛሬም ተቃውሟቸውን አጠናክሮ የቀጠሉ ሲሆን ህወሀት በበኩሉ ታጣቂዎቹን ያስነሱበት ብልጽግናና ስምረት ፓርቲ መሆናቸውን በመግለጫ መክሰሱ ይታወሳል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የቀን ዜናችን የተከታተላችሁትን ይመስል ነበር። በአመሻሹ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።